ጠቃሚነት በሚለው ሀሳብ ላይ በሚለው አጀንዳ ላይ ያለውን ሀሳብ እና መክራ ሀሳብ ያቀርባል። ጃዋር መሐመድ መድረኩን ወደ አንተ አሻግሬያለሁ መቀጠል ትችላለህ። አመሰግናለሁ ቴዲ፣ ሁላችሁም እንኳን የተገናኘን። በመጀመሪያ ልጀምር ፈልገው ብዙ የሀገራችን ሕዝብ ይህንን ዝግጅት ለመከታተል ዝግጁ ነበረ፣ ኢንተርኔቱን በመዝጋታቸው እና ድሮ ስለነፈጓችሁ አዝናለሁ። ግን አንድ ቀን አንድ ነገር ቃል ግባ የኛ ሰዎች ሲጠረት ቴክ እንዳይመረም ይወፍት ይላል። እልህ ከማር የበለጠ ይጣፍጣል። ይሄን በኢንተርኔት ያላቸው ሞኖፖሊ ይዘው እንዳይቀጥሉ እንሰብረዋለን። ይሄ ቃል እንገባለን፣ መንገድ እናፈላልጋለን። ከእንግዲህ በኋላ ከዚህ በፊት የነበረው አገዛዝ በቴሌቪዥን የነበረው ሞኖፖሊ እንደሰበር ነው ሁሉ ይህን ለመስበር አንተኛም ተስፋ እናደርጋለን። በመቀጠል የዚህ ዝግጅት አዘጋጆች ይሄን በጣም አስፈላጊ አንገብጋቢና ጊዜያዊ የሆነ ዝግጅት ያዘጋጃችሁ የትግል አጋሮች ያለኝን አድናቆትና ምስጋና ለመግለጽ ወዳለሁ። በተለይ ደግሞ አቶ ልደቱ አያሌው የሀገራችን ፖለቲካ ወላፈን የተቃጠለ ነው የሚያውቀው ይሄ ወላፈን ሁሉ ከአመት ወደ አመት እየወረደብህ፣ በክረምትና በበጋ በሰላማዊ ትግር ላይ ያለህን ቁርጠኛ አቋም ሳትወላውል እኛ ገና እንዳታ ወጣት በነበርንበት ዘመን ጀምሮ እስከዛሬ በመቀጠልህ ያለኝን አድናቆት መግለጽ ወዳለሁ። በተቀጣይ ደግሞ የእኛ ሀገር ትግል የሚገርመው ሁለት አንጋፋ ታጋዮችን እዚያ ያለው አቶ ዩስፍ ያስን እና ጃልጣሀ አብዲ ከተማሪዎች እንቅስቃሴ ንቅናቄ ጀምሮ እስከዛሬ ድረስ በኢትዮጵያ ውስጥ እኩልነት፣ ፍትህ፣ ዲሞክራሲ እንዲሰፍን ደከመን ሰለቸን ሳይሉ ህይወታቸውን በሙሉ መስዋዕትነት አድርገው ዛሬ ዛሬም በዚህ እድሜያቸው ሳይደግማቸው ዛሬም ተስፋ ሳይቆርጡ ስንቱ በእኔ እድሜ ያሉ ተስፋ ቆርጠው እጅ በሰጡበት ዘመን በዚህ መቀጠላ በመኖር በመቀጠላችሁ ያለኝ አክብሮት፣ ያለኝ አድናቆት ሊሰፈር ሊመዘን እንደማይችል ልገልጽላችሁ እወዳለሁ። በመቀጠል እንግዲህ አጠር አድርጌ አሁን በኢትዮጵያ ውስጥ ያለው ሁኔታ እንዴት ይፈታ፣ ሰላም አስፈላጊነት፣ ምንስማማበት ከሆነ ወዴት እንሄድ የሚለውን ነካነካ ማድረግ ሞክራለሁ። በአሁኑ ወቅት ሁለት በጣም በጣም አሳሳቢ አንገብጋቢ ጉዳዮች ለኢትዮጵያ ዜጎች ያሉ ይመስለኛል። አንዱ የዳቦ ጉዳይ ነው። ኢትዮጵያ እኛ ኢትዮጵያኖች የኢትዮጵያ ዜጎች ድህነት እናውቀዋለን። ዳሆነ የሚያደግ ነው ስለት ኒውትዋስ ግን እንደ ዘንድሮ የባሰ የሚያማረር የሚያስጠላ ድህነት አይቼ አላቅም። ያየ ሰው መጥቶ መናገር ይችላል። በተለይ ደግሞ ከተሜውና በእኛ አቅም በእኛ ደረጃ ሚድል ክላስ የሚባለው ማህበረሰባችን ይህ አንቶክ ሐኪሞቻችን፣ ኢንጂነሮቻችን ምግብ ምግብ ለራሳቸውና ልጆቻቸው ማጉረት ከበር አፎርድ ማድረግ የማይችሉበት ደረጃ ላይ ደረስ ነው። ገበሬው በየአመቱ እያደገ ያለው መዳበሪያ በተለይ አምና ሶስት ሺ አምስት መቶ የነበረ መዳበሪያ ዘንድሮ ከዘጠኝ ሺ በላይ በመሆኑ ዘንድሮ ማሻውን አርሶ በቂ መዳበሪያ ማግኘት ባለመቻሉ በሚቀጥለው ዓመት ምርቱ ይቀንሳል፣ የኑሮ ውድነቱ እየጨመረ የሚሄድ ይሆናል ማለት ነው። ኢማጅን ይህ ገበሬ ይህ አርሶ አደር በጦርነት ምክንያት ጤው ላይ ማረስ ሳይችል በጎጃም እና በምስራቅ ሸዋ በቆሎ እንዳይዘራ እየተከለከለ ያም ሳያንስ ቀርቶ መዳበሪያትን በጥፍ ተጨምሮበት መስራት ያልቻለበት፣ ይህ ደግሞ ትሩሊ ስፒኪንግ ኢትዮጵያ ውስጥ ከዚህ በፊት ታይቶ የማይታወቅ ድህነት ነው። ደህንነት የህልውና ጥያቄ የሆነበት ሁኔታ ውስጥ ነው ያለነው። ሁለተኛው በጣም እንገብጋቢ ጉዳይ ለኢትዮጵያ ዜጎች የደህንነት እጦት። ኢትዮጵያ በአንባገነኖች ስትገዛ ነችው። ኢትዮጵያ የኢትዮጵያ ገዢዎች ሰዎችን ሲጨቁኑ ሰዎችን ሲገሉ ነው የነበሩት። ይሄ የሚካድ አይደለም፣ የምናውቀው ነው። ከኛ በፊት የነበራችሁ ታውቁታላችሁ። እንደዚህ አምስት ስድስት ሰባት ዓመታት ግን ዜጎች ለቅሶ መሄድ ያልቻሉበት ዜጎቻችንና መስጊድ መሄድ ያልቻሉበት እናቴ የእሷ እናት ስታርፍ ሄዳ መቅበር ያልቻለችበት ሁኔታ በኢትዮጵያ ውስጥ ታይቶ አይታወቅም። ቅርታታት ውታርማለሁ ዜጎችን አፍኖ ብር ማስከፈል እንደ አንድ የቢዝነስ ሴክተር የተቆጠረበት በገጠር ሳይሆን በከተሞቻችን። መጀመሪያ ይሄ ነገር በወለጋ አካባቢ ሲጀምር ከዛ ወደ ከባቢ ወደ ጎጃም ወደ ጎንዳር ተስፋፍቶ ነጋዴው ከአንድ ሚሊዮን ብር በላይ ያለው ነጋዴ በሙሉ ሸሽቶ ወደ ዋና ከተማዋ ሲገባ አሁን ዋና ከተማዋ ስንም ተገብቶ ሰው ታፍኖ ገንዘብ ያስከፍሉታል ድሮ ትንሽ ሰርቶ ነጋዴ መሆን ትንሽ ሰርቶ ብር መያዝ የሚያኮራ ሾው ኦፍ የምታደርግበት ነበረ። ዛሬ ግን ሰርቶ ትንሽ የያዘ ሰው የሚፈራበት የሚደበቅበት፣ ሀብት ማፍራት ጠላት ጠንቅ የሆነበት ሻሸመኔ ላይ የሆነ ያለውን፣ ጎንደር ላይ የሆነ ያለውን ነገር ጥሮ ላይ የሆነ ያለውን ነገር መረዳት አስፈላጊ ነው። አጠር ስናደርገው የድህነት አረንቋ ውስጥ ነው ያለነው። ታይቶ ተሰምቶ በሀገራችን በብራሽ ታይቶ ተሰምቶ የማይታወቅ የድህነት እጦት ውስጥ ነው ያለነው። ለዚህ ሁለቱ ዋዱ ዘሃብን ኮመን እነዚህ ሁለቱ ኮመን ኮዝ አላቸው። የዚህ ኮመን ኮዝ የእርስ በርስ ጦርነት ሲቪል ዋር ነው። የዚህ ሲቪል ዋር ከምን ተነስቶ ምን ደረሰ የሚለውን ሌላ ጊዜ እንተዋለን። ይሄ ሲቪል ዋር ይሄ የእርስ በርስ ጦርነት ብዙዎቻችሁም በተናገራችሁት ኢኮኖሚያችንን አንኮትኩቶታል። መሰረት ለመሰረት ልማቶቻችን ፈርሰዋል። ያገር ውስጥ የንግድ እንቅስቃሴ ከሚታሰበው በላይ ተዘግቷል። ወደ ሀገራችን ስትገባ የነበረችው ትንሽ እንጥብጣብ ኢንቨስትመንት እንድትደርቅ ሆናለች። ከዛ የተረፈችውን ደግሞ ጠቅላይ ሚኒስትሩ የመዝናኛ የማሾፊያ ፕሮጀክቶች ለመገንባት እያባከናት ይገኛል። ይሄ ለኢኮኖሚ ችግሩ ከፍተኛ ኮንትሪቢሽን አድርጓል። ዛሬ ኢትዮጵያ ውስጥ ዩኒቨርሲቲዎች ተማሪዎቻቸውን መመገብ ያልቻሉበት ክልሎች፣ ዞኖችና ወረዳዎች ደሞዝ መክፈል የማይችሉበት ደሞዝ አልተከፈለንም ልጆቼ ራበቸው ብሎ ሰራተኛው ሲጠይቅ የሚደበደብበት፣ በመካከለኛና አነስተኛ ደረጃ ያለው ነጋዴ ለጆሮ በሚዘገንን ደረጃ በተለያየ ስም እየተለጠፈበት መዋጮ የሚለቀምበት ስንቱ በየጉራንጉሩ። እዳ ተጎልሎበት ከእዳ ለማምለጥ የሰው ዓይን አፍሮ ፈርቶ እራሱን እየገደለ ያለበት ሁኔታ ውስጥ ያለ ነው ማለት ይሄ የኢኮኖሚ መንኮታኮት ፈጥሯል። ሌላው የእርስ በርስ ጦርነት ሀገራችን ውስጥ ምንም የማንደባበቀው ነገር አለ። ከዚህ በፊት የብሔር ሽኩቻ ነበረ፣ የሃይማኖት ኮምፕሌንት ነበረ። እንደዚህ ዘመን ግን ማህበራዊ፣ ሃይማኖታዊ፣ ፖለቲካዊ ተቋማት ሙሉ በሙሉ የተንኮታኮቱበት ኮምፕሊት ፍራግመንቴሽን ኦፍ ኤቭሪ አስፔክት ኦፍ አዋር ሶሳይቲ አዋር ሪሊጀስ ኢንስቲትዩሽንስ አዋር ስቴት ኢንስቲትዩሽንስ አዋር ካልቸራል ኢንስቲትዩሽንስ ፍርክስክሳቸው የወጣበት፣ ዋጋ ያጡበት፣ የተወረዱበት ህዝባችንን አንድ ላይ እንደ ጉሉ ይዘው ያሉ እሴቶቻችን ከቀን ወደ ቀን እየተመናመኑ እየተሸራረፉ እየወደሙ ያለበት ሁኔታ ውስጥ ገብተናና ይህ ስለሆነ ጦርነትን ማስቆምና ሰላም ማምጣት ለኢትዮጵያ ከማንኛውም አጀንዳ ቀድሞ ቅድሚያ ሊሰጠው የሚገባ ጉዳይ ነው። ይሄን ለማድረግ በሶስት ደረጃ መሄድ አለብኝ ብዬ አስባለሁ። የመጀመሪያው ዊ መስት ሳይለንስ ዘ ጋንስ፣ አሁን በኦሮሚያና በአማራ በቤኒሻንጉልም እየተካሄዱ ያሉ ጦርነቶች በአስቸኳይ እንዲቆሙ ቆመው ግን አሁን ሊፈረዱ በቋፍ የደረሰው የትግራይ ግጭት እንዳይፈነዳ መረባረብ፣ ከኤርትራ ጋር የተገባው ፍጥጫ ወደ ጦርነት እንዳይሄድ የሀገራችን ዜጎችና በኢትዮጵያ ጉዳይ ይመለከተኛል ስቴክሆልደር የሚል ማንኛው ማለት ዓለም አቀፍ ማህበረሰብ ሊረባረብበት የሚገባ ጉዳይ እንደሆነ አበክሬ መናገር ፈልጋለሁ። አንድ ነገር ግን ተበቅላል ላይ ሰላም ለማምጣት ስንረባረብ ሀገራችንን ለመታደግ ህዝባችን ለመታደግ ስንረባረብ ጊዜያዊ መሆን የለበትም። ታክቲካል አላያንስ በፀረአዊ የሚቋጭ አጭር ርብርብ ሳይሆን ሀገራችን ወደዚህ አይነት አስከፊ አደጋ እንዳትገባ ከዚህ በፊት ሲከመሩና ሲደባለሩ የመጡ ችግሮች እንዲፈቱ፣ ከእንግዲህ በኋላ የሚመጣው ሽግግር በሽግግር በቋፍ ላይ እንዳለን ይታየኛል። ከዚህ በኋላ የሚመጣው ሽግግር እንዳይጨናገፍ እንዳይጠለፍ ከአሁኑ ሰፊ መሰረት ያለው ህዝባዊ ውይይት፣ ድርድር፣ ኒው ሶሻል ኮንትራክት መገንባት ላይ መረባረብ ያስፈልጋል። ይህ ስንል የፖለቲካ ልዩነት ያለን ሰዎች መነጋገር አስፈላጊ ነው። ከጃል ማሮ እና ከዘመነ ካሴ ጋር በትግል ጉዳይ አልስማማም። ከአቶ ገዱ እና ከደብረጽዮን ጋር ከዚህ በፊት የሂደቱ አካል በነበሩበት ወቅት እኔ እዚህ ቆሜ እነሱ እዛ ቆሞ ስንተካተክ ነበር። ከልደቱ ጋር ከቴዎድሮስ ጋር በፌዴራል ጉዳይ አልስማማም። ሀገራችንን ሰላም ማስፈንና ጦርነትን ማስቆምን አስፈላጊና ግዴታ መሆን ሆኖ ስለሚታይ እነዚህ ልዩነቶቻችን በምንም መልኩ ሊያግዱን የሚገቡ አይደሉም። ሁለተኛው ነጥብ የሰላም ትብብር ስንል የተቃዋሚ ኃይል ብቻ ሳይሆን ከስርዓት ውስጥም ጦርነት ያንገሸገሻቸው የሀገር መፍረስ የተቋም መዳከም ያንገሸገሻቸው ብዙ ዜጎች ስላሉ እነሱም ባላገለለ በጅምላ በማያጠቃ ለሁሉም በር በከፈተ መልኩ መረባረብ ያስፈልጋል። ሁሉን አቀፍ ሁሉን የሚያሳትፍ ሕዝባችንና ሀገራችንን የሚመስል ሰላም ለማምጣት መረባረብ፣ ከዛ በኋላ ደግሞ ሕዝባችንና ሀገራችን የሚመጥን በሰጥቶ መቀበል ላይ የተመሰረተ የፖለቲካ ድርድርና ስምምነት አድርገን ሀገራችንን አሁን ከገባችበት ችግር ማስወጣት ብቻ ሳይሆን የሚቀጥለው ትውልድ የኔና የኔ የመሰሉ ልጆች ጦርነትና እርዛት የማይወርሱበትን ኢትዮጵያ መገንባት አለብን። መገንባትም እንችላለን ብዬ አምናለሁ። አመሰግናለሁ።